ውይይቱን ተንተርሶ አዲስ አበባ መጅሊስ ያወጣው መግለጫ አለ። እዚህ እናቶች ምን ያህል እየተሰቃዩ እንደሆነ ከተመለከት በኋላ አዲስ አበባ መጅሊስ ራሴ በአካል አሊ መስጂድ በመገኘት መቼ ጊዜ አግምትን የሚል አይነት ንግግር እናቶች እዚህ በጠራራ ፀሐይ ላይ ህጻናቶች እዚህ ጠራራ ፀሐይ ላይ ኮሚቴ አንቀይርም ያለን መጅሊሱ ነው የቀየረው ደግሞ መጅሊሱ ነው። ጃ ልሀቅ ወዘሀቀ ልባጥል

ያለው ውይይት እንደጠራቸውና በዛ ጉዳይም ተወያይተው የተወሰኑ መፍትሄ የሚመስሉ ነገራቶችን ስላገኙ ተመልሷል የሚል ነገር አድርሰናችሁ ነበረ። በዚያ ጉዳይ እንግዲህ የተከሰተ ነገር ስላለ ነው ዛሬ በዚህ ቪዲዮ የመጣሁት ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ማየት አትርሱ። የተከሰተው ነገር እንግዲህ ውይይቱን ተንጠርሶ አዲስ አበባ መጅሊስ ያወጣው መግለጫ አለ። እዛ መግለጫ ላይ የተጠቀሱ እጅግ በጣም ብዙ ነገራቶች አሉ፣ አደርጋችኋለሁ ብሎ ቃል የገባቸው ማለት ነው። እነዚያ ጉዳዮች ይፈጸማሉ የተባሉበት ሰዓት ላይ እናቶችና ህጻናት በቦታው ላይ ተገኝተው እስከ ማፍጠሪያ ሰዓት ድረስ ፀሐይ ላይ ተሰጥተው ሲጠብቋቸው ነበረ። ነገር ግን በቃላቸው ሊገኙ አልቻሉም ማለት ነው። ያንን ጉዳይ የተጠቀሙት ለምንድ ነው በተለያዩ ፖለቲካ ጨዋታዎች ማለትም ጉዳዩን ለማርገብ እና ለማረጋጋት ብቻ ሲባል ነበር የተጠቀሙት። እንግዲህ እነዚህ እናቶች እንደምናውቀው ከዚህ በፊት ባደረስናቸው ቪዲዮ መሰረት ሰፊ ሰዓት እጅግ ብዙ መከራዎችን ያሳለፉ እናቶች ናቸው። ከዛም አልፎ እና ተርፎ ልጆቻቸው እጅግ የተጎዱባቸው ናቸው። ከዛም አለፍ ስንል ደግሞ እንግዲህ የሚሰግዱበት መስ ተዘግቶባቸው ኮብልስቶን ላይ ሲሰግዱ የነበሩ እናቶች ናቸውና ህፃናቱ ደግሞ መድረሳቸው ተዘግቶ ተደርሶባቸው በየቦታው በየቤቱ እየዞሩ በየውስታዞቻቸው ቤት እየዞሩ ያንኳኩ፣ በተፈቀደላቸው ቤት ሲቀሩ የነበሩ ህጻናት ናቸው። እነዚህ ህጻናቶች እንግዲህ ተስፋቸውን የሚያለመልም የሆነ ትንሽ ተስፋ ሲያገኙ እንግዲህ እዛ ቦታ ላይ ተገኝተው ሲጠብቁ ተስተውለዋል ማለት ነው። ነገር ግን ያ ነገር ሳይሆን ቀርቶ ተመልሰዋል ማለት ነው። እንደዚህ እናቶች ምን ያህል እየተሰቃዩ እንደሆነ ከተመለከትን በኋላ በምን ጉዳይ ሊሰቃዩ ቻሉ፣ ማን ሊያሰቃያቸው ቻለ ወደሚለው ጉዳይ ስንመጣ ቃል የገባው ሰው ማን ነው፣ ለምንስ እንዲህ ያደረገ ወደሚለው ነገር እንመጣለን ማለት ነው። እስኪ ይሄ ጉዳይ ከኔ ብቻ ከምትሰሙት ይልቅ ከሌላ ሰው እንድሰሙ አንድ ሁለት ቪዲዮዎች እንጋብዛችሁና ከቪዲዮዎቹ በኋላ ደግሞ አንዳንድ ነገራቶችን የምላችሁ ይሆናል ማለት ነው። እስኪ የመጀመሪያውን ቪዲዮ እንመልከተው። ያው ሁላችሁም እንደምታውቁት ዛሬ ቅዳሜ አዲስ አበባ መጅሊስ ራሴ በአካል አሊ መስጅድ በመገኘት ሁሉንም እማክርና ጉዳዩን ሶልፍ ለማድረግ እሞክራለሁ ብሎ ነበረ። ይህንንም ቃል በገባው መሰረት ሁሉም የአሊ መስጂድ ጀማዎች እናቶች መስጅዳችን ይከፈትልናል ብለው በመጠባበቅ ላይ ነበሩ። እንዲሁም ህፃናትም መድረሳችን ይከፈትልናል ብለው በመጠባበቅ ነበሩ በአጋጣሚ ግን ይህ ሳይሳካ ቀርቷል አዲስ አበባ መጅሊስ በቦታው አልተገኘም ያ ሁሉ እንደፖሰተው እንደ አካብዶ እንደዛ እንደፖሰተው ቢሆን ኖሮ ያ የአሊ መስጂድ እንደዛ መናወጥ እንዳሳሰበው ቢሆን ኖሮ አይደለም ቀጠሮን ላያፈርስ ይቅርና ሰዓታትንም ፈቀቅ ያደርጋል ብለን አልጠበቅንም ነበር ነገር ግን እንዳለመሳካት ሁም አልመጡም መጅሊሶች ማለት ነው እኛ ዝም ብለን ደግሞ አልጠበቅንም በተለያዩ ሰዎች መጅሊስ እንዲደወል አድርገናል ሀጂ ሱልጣን አማን ስልካቸው ዝግ ነው ማግኘት አልቻለም። ሌሎቹ ጋር ሲደወል ሁሉም ስልካቸውን አያነሱም። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ቀጠሩ ገብቶ ያፈርሳል ያሉት ማንን እንደሆነ ታውቃላችሁ? ነ ሁለተኛውን ማብራሪያ ልጋብዛችሁ። ከምስል ጋር የተደገፈ ስለሆነ ይህንን የመጀመሪያውን ንግግር ያጠናክርላቸዋል። እናቶች እዚህ በጠራራ ፀሐይ ላይ፣ ህጻናቶች እዚህ ጠራራ ፀሐይ ላይ እንግዲህ እነሱ ይመጣሉ ብሎ ከሰዓት ጀምሮ እስከ ማታ ሲጠብቃቸው ነበረ። እንግዲህ የመጅሊስ አካላትና የመጅሊስ ሰዎች በዚህ ልክ ማህበረሰቡን እንደዚህ እያጉላሉት ያለ ነው። እንግዲህ አሁንም ለሚመለከተው አካል ይህ ቪዲዮ ተደራሽ ይደረግ። በደንብ በደንብ ተደራሽ ይደረግ። ሰሚ ካለ የመንግስት አካላቶች እንግዲህ ሙስሊሙን ማህበረሰብ በዚህ ልክ መጨቆን፣ ሱፊያውን ማህበረሰብ እንዲ እንዲ ማስበየ ቦታውን እንደዚህ አዛማረግ፣ ከመስጂድ ማባረር፣ መጅልሱ እየሰራው ያለው ግፍ ሁሉም ሊያቆ ይገባልና ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ ይደረግና ተደራሽ ይደረግ። ለሚመለከተው አካል ሼር እንግዲህ የመጅልስ ሰዎች ምን ያክል የቃቃ እየተጫወቱ እንደሆነና ማህበረሰቡ ላይ እንዴት እየቀለዱ እንደሆነ ይሄ ግልጽና ግልጽ ነው፣ ይሄ ማየት ይቻላል። ማህበረሰቡን በዚህ በረመዳን ቀጥረውት ከሰዓት እንመጣለን ብሎ እንደዚህ ሲያጉላሏቸው አሉ። ምን እያደረጉ ምን እያካሄዱ እንደሆነ እንግዲህ ፍርዱ ለእናንተ ለተመልካች ትተናል። ያው አላህ እንግዲህ እነሱም ማህበረሰቡን በሚያጉላሉበት ልክ እንግዲህ አለ እነሱም የእጃቸውን ይስጣቸው ከማለት ውጭ ምንም አማራጭ የለም። እንግዲህ ሁላችሁም ቪዲዮውን ብቻ ማህበረሰቡ፣ ሙስሊሙ ማህበረሰብ እንዲያውቀውና መጅሊሱም አብሮ ከነዚህ ከበዳዮች ጎን ቆሞ እነዚህን ማህበረሰብ እያስጨፈጨፈ መሆኑን

ከፍ ይላሉ የሆነን ቃል ደግሞ ከገባ ቃሉን ያፈርሳል ማለት ነው። ለሆነ ሰው የገባው ቃል ካለ ያፈርሳል ማለት ነው። አዲስ አበባ መጅሊስ እንግዲህ ያደረገው ነገር ይህ ነው። የአንደኛውም የሁለተኛውም ይገልጸዋል። ሶስተኛው ባህሪው ደግሞ ወይዛቱ ሚነኻነ ከታመነ ወይ ደግሞ አማና እሱ ዘንድ ከተቀመጠ ያንን አማና የሚክድ ነው ማለት ነው። አማና ተቀምጦበት አማና መካድ ማለት ነው። ይህንን ደግሞ በእርግጠኝነት ከዚህ ውስጥ ሶስቱንም የአዲስ አበባ መጅሊስ ወይም ነው ሱልጣን አማን በደንብ አሳይተዋል ብዬ አስባለሁ። ምክንያቱም እነዚህን እናቶች ቃል ገብተውላቸው ነበረ መስጊዶቻቸው እንደሚከፈቱ ለህፃናቶቹም ቃል ገብተው ነበር፣ መድረሳዎቻቸው እንደ በፊቱ እንደሚሆኑ ነገር ግን ያንን ሊተገብሩላቸው አልቻሉም ማለት ነው። በነገራችን ላይ ይሄ ነገር አዲስ አይደለም። ያው አዲስ እንዳይመስላችሁ ደግሞ ከዚህ በፊት ሶስት ወይ አራት ቪዲዮዎች ላይ የጋበዝኳችሁ ንግግር አለ። እኛ ኮሚቴዎችን አንቀይርም እና ከላይ መጥተዋልና ኢማሞችን በጠቅላላ ሊቀይሩ ነው፣ ሊሽሩ ነው፣ ኮሚቴዎችን ሊቀይሩ ነው። መነጠስዮ ማስፈራሪያ መቼ ጊዜ አግንትን የሚል አይነት ንግግር በደንብ አሳይቻችኋለሁ ብዬ አስባለሁ። ይሄ ንግግር እንግዲህ እንደተመለከታችሁት ያልተቀየረ ኮሚቴ የለም። ይሄን አሊ መስጅድም እንደዚህ ብጥብጥ እንዲ ያደረገው መጅሊሱ የቀየረው አዲስ ኮሚቴ ነው። እኛ ኮሚቴ አንቀይርም ያለን መጅሊሱ ነው የቀየረው ደግሞ መጅሊሱ ነው። ስለዚህ የሙናፊቅ ባህሪው ምንድን ነው? አንዱ ንግግር የተናገረውን ነገር ሲናገር ይዋሻል ማለት ነው። ስለዚህ ማን እየተናገረ ማን እየዋሸ ማንን ደግሞ ቃል ገብቶ ማን ቃሉን እያፈረሰ እንደሆነ የተመለከታችሁ ይመስለኛል። በነገራችን ላይ ይህ ነገር ለብዙ ሰዎች አዲስ አይደለም ለአንዳንድ ሰዎች ነው እንጂ ብዙ ነገራቶች ብዙ ሙዓመላዎች ላይ ብዙ ማህበራዊ ጉዳዮች ላይ ተመልክተናል። የነሱን ነገር ማለት ነው። የሆኑ ነገራቶች ሲያደርጉ እንደሚክዱ የሆነ ቃል ሲገቡ ቃሉን እንደሚያፈርሱ ሁላችንም የምናውቀው ነው። ምክንያቱም አላማው እስልምናን ማፋፋት ወይ ደግሞ ከሙስሊሙ ጋር የተያያዘ ዓላማ ሳይሆን ሌላ ለየት ያለ ዓላማ ስላለው ነው። ያንን ዓላማ ለማከናወን ሲባል የማይፈነቀል ድንጋይ የለም። ለምን ሰውን መካድ አይደለም፣ የፈለገው ነገር ለምን አይሆንም? ያንን ነገር ያደርጉታል ማለት ነው። ስለዚህ ለዚያም ነው አሊ መስጅድ ላይ የተከናወነው ይህ ነገር አሁንም እንደዚያው የሆነው ማለት ነው። ስለዚህ ለአሊ መስጅድ ህጻናትና እናቶች ድምጽ ልንሆናቸው ይገባል። እንደ በፊቱ አሁንም ያልተስተካከለ ነገር ስለሆነ መስጅዶቻቸው አልተከፈቱም። ህጻናቶች በየቤቱ የ እየዞሩ ሲቀሩ ያስተዋልናቸው ህፃናቶች እንደዚህ ፀሐይ ተቀጥቅጠው ሲገቡ የተመለከትንበት ሁኔታ አለና፣ ይህ ነገር አሁንም ያልተፈታ እንደሆነ አስበን ለእነሱ ድምፅ ልንሆናቸው ይገባል። ባለው አጋጣሚ ሁሉ ይህ ነገር እንዲስተካከል ለሚመለከተው አካል ሁሉ ጥያቄ ማቅረብ መቻል አለብን ማለት ነው። የዛሬው ቪዲዮዎችን ይህንን ይመስላል። ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ ማድረግ እንዳረሱ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ጃአል ሐቁ ወዘሀቀል ባጢል